ትሉኛላችሁ የዛን ጊዜ ዮዳ ባለጌ ትሉኛላችሁ። ምንም አይመስለኝም። ዘገየ ከዚህ በፊት እንደዛ ሲያደርግ አሁን ያለበት ፓስፖርቱ ጄጋ ነው። እኔ ክፋት ልስራ ካልኩ ማለት ነው። እናንተ ግን እንደዚህ ዓይነት መረጃ ቢኖራችሁ ክፋት ትሰራላችሁ በእኔ ላይ ግን መማር ምን እንዳደረገች ታውቃላችሁ። ከነ ፍራኦል ጋር ሆና ከነ ቴዲ አዋሳ ጋር ሆና ምን እንዳደረገች ታውቃላችሁ። አምና ጆክንጋይስ እኔ ግን እንደዛ ክፉ ሰው አይደለሁም። ለምን ፓስተር ነኝ። ለምን ሴት ልጆች አሉኝ። ለምን ሰው ልጅ ጥፋት ያጠፋል። እኔ ልብ ማይ ነኝ። የሰው ልጅን አፍ ብቻ ለማየ ልብ ነማየው። እኔ ቤታዬ ልቧን ያዩት አፏን አይደለም። አይነው የሀረር ልጅ ናት። ምስኪን እንደሆነች አይቻለሁ። እዛጋ እዛጋ ለዛ ሁሉ ስትል እንደዚህ ማያደር አሁን ራሷ እንዴት ተሸማቃለች። በዚህ ባህል ውስጥ ገብታ እሷ ናት እንቅልፍ የምታጣው

ቤታ ልቧ ንፁ ነው። የስ ታስተ ፕሮብልም ጋይስ አንገደፊ እባብ ሚስት ውስጥ ለውስጥ አሁን እንዲ ይጓተታል። አርባ ስምንት ሰዓት ስጥሻለሁ። ፎሬራውስ አፓሎጃይዝ ቱ ማይ ዋይፍ። ኖ ካልሽ ምንም ችግር የለም ኢትዮጵያ ድረስ በቢልቦርድ ነው የማሰራው በየቦታው ጎንደር ነው የምልቀው። በሙቪ ቴደር ነው የማሰባቸው። ለምን ቢካስ ዩ ኖ ላይክ ዩ ይሄ ትክክል አይደለም። እኔ ጋይስ ነግራቸኋለሁ። አይ ዶንት ኬር ኖ ሞር ስለማለም እዮዳብ ሁሉም ፈትቷል፣ ትቷል። በራሴ መንገድ እየተንቀሳቀስኩኝ ነው። አገባኝም እከሌ በደለ፣ አገባኝም፣ ዘረፈ፣ ሰረቀ፣ አገባኝም። ዶንት ሜንሽን ማይ ኔም

ሽለዝም ዋነት ቤቷ እንዲወራ አልፈለገችም። ግን ጓደኛዋ ናት። በጣም በጣም በጣም ለሷ ብዙ እኮ ብዙ ብዙ የተጣላች ግለሰብ እኮ ናት። ቤታ በሷ ምክንያት እኮ ከእሱን ትሶ ጋር ተፋልማለች። ስለዚህ አሁን እኔ አህ ኖ ፕሮብለም ቤታዬው ከእኔ ጋር ችግር የላትም ቤታዬው። ስለዚህ ለምን ነው እሷን ማሸማቀቃት? እኔ ለምን ትሳቀቃለች? ሰ

በሳተላይት ቲቪ በመረጃ ቲቪ ሞጣ ቀራኔው ኤቭሪ ዴይ የሞጣላ ላሰማችሁ ምን እንደሚላት። ዋይን የምናገረው ነገር ለምን እንደዚህ የሚገንባችሁ? ቢካዝ እኛ የጠየቅነው ስድብ አይደለም ፓስተር። እነሱ እኮ ስድብ የሚሰሩባት አንቺ ሞጣ ቀራኔው እኮ ምን እንደሚላት ብትሰሚ እኮ ጋሽ ዘመዴም ስድብ ነው። ከስድብ ውጭ ትክክለኛ ዘመዴ አሁን ላቀይሮ እኮ ጋሽ መማር እያለች ጋሽ መማር እኮ ነው አለ እኮ ጋሽ መማር። እኔ ግን ለዚህ እኮ ነው የምልሽ። እኔ አሁን እንደ ከብልፅግና ተልእኮ ቢኖር አለ እኮ ቢከዚ ነው። እነሱ ዘመዴ ብልፅግና ሊሆን ይችላል። ሞታ ብልፅግና ነው። አይተህ ከሆነ ፓስተር፣ አንድ ሰርኩል ውስጥ ያሉ ሰዎች ብዙ ጊዜ አይነጋገሩም። እርስ በርስ አይሰዳደቡም። ሌላውን ሰው ነው የሚሰድቡት። ሰርክ ላቸው አንድ ነው የሚንቀሳቀሱበት ወይ አንድ ነው፣ አንድ ቤት ውስጥ ነው ያሉት። አንድ የሆነ የሆነ ነገር ላይ ነው ያሉት። ገብተዋል። ስለዚህ ማንንም ሰው አይነው ሌላ ሰው እ ሞጣን አስገባዋለው፣ አመጣዋለው። ዘመዴን ነው የማመጣው። እስኪ ከዛ አሁን እኮ ቤቲ ጓድ ሰገል እኛ እኮ በጣም ፍትሃዊ ይተነው። ሃቢባን ከመጠየቃችሁ ሃቢባን ከመጠየቃችሁ መማር ነው። ሁሉም በአግባቡ ተጠይቋል መጠየቅ ባለበት። በጨዋ ደንብ የመለሰ አለ፣ ስነ ስርዓቱን ይዞ የተቀመጠ አለ። አይ ደግሞ ብሎ እንደ ሀቡዴ የቀበጠ አሁን ደግሞ የተረጋጋም አለ። አንድ ቢስተካከሉ እሰየው፣ ለህዝቡም ጭምር ነው የሚጠቅሙት ቢስተካከሉ። አይ ደግሞ ብሎ ጠግቦ መስመር የሚያልፉ ከሆነ አንድ መንደር ነው ያለነው። አንድ ቦታ ላይ ነው የምንገኘው። አንድ ፕላትፎርም ነው የምንጠቀመው። እነዚህ ስነ ስርዓት መያዝ ካለባት የሰሙሮ የሚባለው ጨው ለራስ ዘፈን አልሰራሁባትም ታውቂያለሽ። አቡዲማ ቆብዬ ቆይስኪ፣ ምናልባት እንትን አድርገዋት ከሆነ ከዛ አቡዲ ትሳደባለች። አቡዲ ባለጌ ናት። አቡዲ እኮ ትሳደባለች። ገባሽ? እኔ አሁን በእሷ ሙዚቃ ብሰራባት አንድ ሚሊዮን ሰው አያየው እንዲሁም የቀበሮ ሜዳ ልጆች እራሱ ቪዲዮ ይሰሩበታል። እኔ ፓስተር፣ የቀበሮ ሜዳው ብቻ ትላለህ? እንደ በጣም ብዙ ጉድ አለ፣ በጣም ብዙ እንደ ይህንን ጦርነት እኮ እንደሷ የበላበት የለም። በዚህ ጦርነት፣ በዚህ ህዝብ፣ በተጎዳው ንጹህ ህዝብ ስም እኮ እንደሷ የበዘበዘ እንደሷ የዘረፈ እኮ የለም። ለእንትን አካባቢ ተፈናቃዮች ይኸው ዜል፣ ይኸው ካሻብ፣ ለእንትን አካባቢ ተፈናቃዮች የታለ የደረሰው? በዚህ ምስኪን ህዝብ እንደሷ የነገደ የለም። እንደሷ በዚህ ንጹህ ህዝብ የሸቀለ የበላ የለም። ኢማጅን ካናዳን የሚያክል ሀገር ላይ የኖረች ብትሰራ የምትለወጥበት ቅጠል አንስተ ብትሸጥ የምትቀየርበት ሀገር ላይ የኖረች ፕላትፎርም በአመቻቸው መታ ከሰው ብር የምትበላ ከሰው ብር የምትዘርፍ ሴትዮ አትናገሯት ትላላችሁ። ለምን ለምደው ማንናገራት? አንድ ፕላትፎርም ላይ ያለ ነው። እኔ የሮፍናን ኮንሰርት ከአይምሮ አይጠፋም? የሮፍናን ኮንሰርት ተብሎ ያ ሁሉ ፕሮሞሽን ተሰርቶ፣ ኢቭን እንኳን ከየት የት ከኢትዮጵያ ድረስ እንኳን ይሄዱ ነበሩ፣ ከዱባይ ከምን ከምን ከዛስ፣ ሮፍናን ኮንሰርት አቅርቦ ነበር፣ ከክሪስ ብራውን ጋር አላቀረበም። አፍተር ፓሪ ላይ የተገኘው ሮፍናን ዲጄ ሆኖ ተጠርቶ ተጋብዞ እንደ ማንኛውም ሰው፣ ይሄን ያልጠየቅ ህዝብ ነን። አሁን መማርን ስንናገራት እናንተ መታችሁ እዚህ ንግስታችሁ ነች እንዲናት የምትሉት አይኗን አቅለስልሳ አይኗን በጨዋጥባ እነዚህ የወደቁ መላእክት ብን ነበረ። በቃ ተቅለስልሳ መልአክ መስላ መታ ግን ህዝቡን የሞለጨች እንደሱ አይነ ሁሉ ነጋጋ ኔፍሌም ኔፍሌም ነች እሷ ማለት እንደ ሰው በዚህን ያህል አፈቂቤ ወደ ጩቤ የተባለው አባባሉ በእሷ ገጠመልኝ። በቃ ይገጥማል፣ ከእሷ ጋር ከፊቷ ጋር ይሄዳል። ስትታይ በጣም ምስኪን ትመስላለች፣ በጣም የዋህን የምትመስለው፣ ክፋቷ ግን መስመር ያለፈ ነው። ገንዘቡን አልመልስም ካለች የራሷ ጉዳይ፣ አትመልስ። ግን ባለቤቱን ይቅርታ ትጠይቅ። ይሄ ነው የሚፈለገው ነገር። ከፈለጋችሁ ደግሞ ሄደን መነጋገርም እንችላለን። አስፈላጊ ነው።